ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት አላችሁ? በያላችሁበት ሰላማችሁ ይዛላሉ። አሁን ደግሞ የሚሰራው ቱርቴላ ቶርቴላ ነው። ትንሽ ሳንዱች ነው። በጣም ትንሿ ነች። በጣም ቀላል ነው። እዚህ ጋ የታጠበ ዶሮ አለኝ። በደንብ አጥቢዋለሁኝ። እሱ አድርጌዋለሁ እንደዚህ እንዳለ ነው የምፈልገው። አልቆራረጠውም። ትንሽ ሳሳ አድርጌዋለሁ። ከዛ የባሌን ቅመም ተብለዋለሁ ማለት ነው። በብሪካሌን ከሙን ፍላሶድ እና ሙሸከል ሙሸከል ያለው ጨው አላሳየውም። እዚህ ጋ ዝባድ አለኝ፣ ሎሚ አለኝ ጨምቅበታለሁ። ዝባድ ሆነ የምጨምረውና እንቀላቅለዋለሁ፣ እንደዚህ ማለት ነው። ከዛ ከድነውና ፍሬዘር አስገባዋለሁ። በረዶ ቤት በደንብ እንዲቀዘቅዝ አስቀምጠዋለሁ። እስከዛ ሰላጣ ሰራለሁ። እንደዚህ ቂጣለኝ በመቀስ በትንንሹ እንደዚህ ቀጠና ንጌ ቆራርጃቸዋለሁኝ። እስከዛ ደግሞ ሶሱን አዘጋጃለሁ አለኝ ሽፕት አለኝ ዝባድ አለኝ። እዚጋ ጣሄን አለኝ የሰሊጥ እንትን ማለት ነው ሰሊጥ። ኦልሬዲ እዚጋ ደግሞ ኮከምበር ነው ምከለል ነው። እዚጋ ጨዋለኝ አለኝ። እዚጋ ደግሞ ማፍጫ አለኝ ማለት ነው። በዚህ መልኩ ሶሱን አዘጋጃለሁ ማለት ነው። ከዛ ፈጨዋለሁ። እንደዚህ እንደ ፍላጎት ነው። ጣዕሙ ትንሽ ቆምጠጥ ማለት ከፈለገ ኩከምበሩን ትንሽ መጨመር ነው። ኪያሩ ሁለት ነው የተጠቀምኩት እኔ። በዚህ መልኩ እንትን ብሎልኛል። የቆራረጥኩትን ኩብስ ወይም ቂጣ በኦሊቭ እንትንለዋለሁ ማለት ነው። ጠብሰዋለሁኝ። እንደዚህ ቡኒ ሆኖልኛል። በቃው ስለጣው እንቆራረጣለሁ ማለት ነው የሚያስፈልገኝ አፈጥሮሚ ከለር ከሳሜሪኬ እዚህ ጋር ሽብት አለኝ። እዚህ ጋር ደግሞ ኮዝ ባር አለ። እሱም እንደዚህ ቀላቀላቸዋለሁ። ከዛ ዶሮዬ በጣም ቀዝቅዟል። እንደዚህ መልኩ እንትን ብሎታል። በጣም ቅመሙን ወስዶታል። አሁን በጋለ መጥበሻ ላይ ጠብሳለሁ ማለት ነው። እንደዚህ ገልበጥ ገልበጥ ነው ማለት ነው። ያው በዚህ መልኩ በስሏል ዶሮ ሰላጣ የዜጋ ደርሷል። ሶስቱን እንቀላቅለዋለሁ። ቅድመ የዘጋጀሁት ኩብዝ ላይ እንደዚህ መሰንሱበታሉ በጎን በኩል አሁን የዘጋጁትን ዶሮ እንደዚህ በስኪን ቆረጥ ቆረጥ አደርገዋለሁ ማለት ነው። ለሳንዱቹ እንዲመቸኝ በጣም ትንሽ ነው ቂጣው። ከዚህ ጋ ድንች ጥብሳለኝ። ከሱ ትንሽ እና ከዶሮ ትንሽ አድርጌ በሚመቻችሁ መንገድ እናንተ መጠቅለል ትችላላችሁ። እኔ ቀረጸው ስላልተመቸኝ ነው እንደዚህ ዶሮ ከዛ ከዚህ ትንሽ በተን አድርግበታለሁ። እንደዚህ ትንሽ አጠፍ አድርጌ መለስ መለስ ነው ያደረኩት ነው ያደረግኩት። ከዚህ ጋር ድንች አለኝ። በዚህ መልኩ እንትን ብያቸዋለሁ በስለዋል። እንደዚህ በጣም ነው የሚያምሩት፣ ትንሽ ነገር ስለሆኑ ዋው። አሁን እዚህ ጋ ሳህን ላይ ያዘጋጃቸዋል ለማለት ነው። እዚህ ደረድራቸዋል እዚህ ጋ ዋው በአጭር ሰዓት ውስጥ ነው የሚያልቀው። ስለተከታተላችሁ እጅግ አመሰግናለሁ። እያላችሁበት ሰላም ሁኑ እላለሁኝ። መልካም እራት ወይም መልካም ምሳው ያለው።